ነገርን ነገር ሲያነሳው፣ አራት ግልጽ የፍጹም ቅጣት ጥያቄዎች፣ የተበዳይነት ስሜት፣ የግድያ ዛቻ እና ማስፈራሪያ በእግር ኳስ ሜዳ። ጊዜው እንደ አውሮፓውያኑ የዘመን ቀመር አቆጣጠር 2009 ተጋጣሚዎቹ ደግሞ የእንግሊዙ ቼልሲና የስፔኑ ኃያሉ ባርሴሎና። የእንግሊዙ ክለብ ደጋፊዎች በአደባባይ ተዘረፍን ብለው አሁንም ድረስ በቁጭት የሚንገበገቡበት የጨዋታው ዳኛ ከጨዋታው በኋላ ለሕይወታቸው በመስጋት ብዙ ውጣ ውረድ ያሳለፉበት ሰላማዊ እግር ኳስ መልኩን ቀይሮ ለስሜት ቦታውን የሰጠበት እንደ እንግሊዝ ሚዲያዎች አገላለጽ ሰማያዊዎቹ የተሰዉበት፣ ተመልካዮቻችን ይህ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታዎች ሁሌም የሚታወሰው የቸልሲና የእንግሊዙ የቸልሲና የባርሴሎና ጨዋታ። በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ቼልሲ እና ባርሴሎና የመጀመሪያው ዙር ካምፕኑ ላይ ዜሮ ለዜሮ ተለያይተዋል። የመልሱ ጨዋታ በስታንፎርድ ብሪጅ ቼልሲ ማሸነፍ፣ ባርሴሎና ደግሞ ከማሸነፍ በተጨማሪ ግብ አስቆጥሮ አቻ መለያየት ለፍጻሜ ያደርሰዋል። ጨዋታው ሲጀመር ለእንግሊዙ ክለብ ደጋፍ ጨዋታው ሲጀመር የእንግሊዙ ክለብ የጋርዲዮላውን ባርሴሎ ጨዋታው ሲጀመር የእንግሊዙ ክለብ ባርሴሎና

ጋናዊው ማይክል ኢዜን ግብ አስቆጥሮ የቼልሲን አጀማመር አሳምረው። ጨዋታው አንድ ለዜሮ በቀጠለበት አጋጣሚ የባርሴሎናው ኤሪክ ያዳቪያ የባርሴሎናው ኤሪክ አቢዳል በካርድ ከሜዳ መውጣቱም ለቼልሲ ደጋፊዎች ሌላ መልካም አጋጣሚ ነበር። ነገር ግን ወደ ጨዋታው የመጨረሻዎቹ ደቂቃዎች የተፈጠሩ ክስተቶች ብሉ ኢዝ ዘ ካለር ፉትቦል ኢዝ ዘ ጌም በሚለው ዝማሪያቸው ለሚታወቁት የቼልሲ ደጋፊዎች የሚዋጡ አልሆኑም። ጫና የበዛባቸው የባርሴሎና ደጋፊዎች የፍጹም ቅጣት ምት ሳጥን ውስጥ በተደጋጋሚ ጥፋቶች ይፈጸሙ፣ ነገር ግን የዕለቱ ኖርዌያዊው ዳኛ ሁሉንም ጥያቄዎች አለፏቸው። የቼልሲ ደጋፊዎች ተጫዋቾች ተደጋጋሚ ቅሬታ ያቀርቡ ዳኛው ኦቭሪግቮ የቀረበው ግልጽ አራት የፍጹም ቅጣት ምት ጥያቄዎችን ሁሉንም ውድቅ አደረጉ። በዚህ እሳት የጎረሱ የቼልሲ ተጫዋቾች ከአቅል ያስወጣ ክስተት ተጨመረ። ባርሴሎና በአንድ የሲኔስታ አማካኝነት ግብ አስቆጠረ። የጨዋታው ውጤት አንድ እኩል ነው። ይሄ ደግሞ ከሜዳ ውጭ ባገባ በሚለው ህግ ባርሴሎና ያልፋል። ጨዋታው በዚሁ ውጤት ተጠናቀቀ። የቼልሲ ተጫዋቾች ራሳቸውን መቆጣጠር አልቻሉም። ዲዲር ዲሮግባ ዳኛውን ለመደብደብ ለያዥ ለገናዥ አስቸገረ። ጆዜ ቦንዚጓ ዳኛውን እስኪበቀው ሌባ እያለ አጥረገረገው። ማይክል ባላክ እና ሌሎችም የሆነውን ለመቀበል ተቸገሩ። እንደምንም ከሜዳ ወጡ። የወጡት ኖርዌያው ዳኛ በቼልሲ እንደምንም ከሜዳ የወጡት ኖርዌያው ዳኛ በቼልሲ ደጋፊዎች የግድ ያዛቻና ማስፈራሪያ ምክንያት ሆቴል እስከ መቀየር ደርሰዋል። ዲዲር ድሮግባና ቦንዚጓ በአውሮፓ እግር ኳስ ማህበር ቅጣት አስተናግደዋል። ከጨዋታው ከ10 ዓመታት በኋላ ስለ ክስተቱ ለማርካ ሀሳብ የሰጡት ዳኛው ከጨዋታው አስር ዓመታት በኋላ ስለ ክስተቱ ለማርካ ሀሳብ የሰጡት የጨዋታው ዳኛ ኦሪቮ ስህተት መፈጸማቸውን አንስተዋል። ቀኑ በልኬ የተገኘሁበት አልነበረም። በጨዋታው ስህተቶች ነበሩ ሲሉ አምነዋል። ይህ ክስተት በቸልሲ ደጋፊዎች ዘንድ የስታንፎርድ ብሪጅ ቅሌት እየተባለ ይጠራል። ክስተቱ በበርካታ ዓመታትን ቢያስቆጠርም፣ አሁንም ድረስ በተለይም ሁለቱ ክለቦች እርስ በርስ ሲገናኙ እንደ አዲስ ይነሳል። ዛሬ በአውሮፓ ቻምፒየንስ ሊግ የስፔኑ ባርሴሎና ቸልሲ ዛሬ በአውሮፓ ቻምፒየንስ ሊግ ዛሬ የዛሬ በአውሮፓ ቻምፒየንስ ሊግ የእንግሊዙ ቼልሲ ከስፔኑ ባርሴሎና ይጫወታሉ። ነገር ግን ሲያነ ነገርን ነገር ሲያነሳው የስታንፎርድ ብሪጅ፣ ዛሬ በአውሮፓ ቻምፒየንስ ሊግ የእንግሊዙ ቼልሲ ከባርሴሎና ይጫወታሉ። ነገር ግን ነገርን ነገር ሲያነሳው የስታንፎርድ ብሪጅን ቅሌት በትንሹ ዳሰስኩላችሁ።